ያለውን ጫና ላይ ላይ ታውቃለህ፣ ያለውን ስድብ በደምብ ጠንቀ አንቶንክ በአንደኛ ብሔራችን አይገናኝም። ታውቀዋለህ፣ ያለውን ጫና ላይ ላይ ታውቃለህ፣ ያለውን ስድብ በደምብ ጠንቀት አውቃለሁ። ቲክቶክ ላይ የሚፈጠረውን ነገር እንደዛ ሆኖ ያ ሁሉ ነገር ሆነ ብዙም ነገር አልተሰባሰበለትም። ትንሽዬ ነው የተሰባሰበለት። ያ የተሰባሰበለትን ትንሽዬ ገንዘብ ግን ጥቅም ላይ ካልዋለው፣ ለምን መጀመሪያ፣ ለምን ፊቱን ያስመታል? ገብቷችኋል አይደል? ለምን ሰው ልጅን ገንዘብ ወጥቶ መጠየቅ በጣም መሳቀቅ ነው። ወደፊት ለወደፊት ቢቻል ኖሮ ጓደኞች ግሩፕ ነገር ተከፍቶ እኛ የሚያውቁን ምናምን ሰዎች በውስጥ እየመጣ የተጻፈ እንደዚህ እንደዚህ ዝም ብሎ ተሰብስቦል ቢሆን ትልቅ ነገር ነበር። ግን ወጥተ ካሁን ሰው ሲጣላ ምን ሲል በዛች ደካማ ጎን እንደሚይዝ ታውቃለህ። አደባባይ ላይ ወጥተሃል። እኛ ተሰድበናል፣ ምንም በማናውቀው ማለት ነው። ይሁላ ነገር ተፈጥሮ ግን አንተ የተሰጠህን ገንዘብ ቦታው ላይ ካላዋልክ ምንድን ነው ጥቅሙ ነው? ገባሻ አለ ዜድ ሳየው፣ ጋይስ ይሄደ እየዞራን በሳ ይሰጣል። ከዛ ራሴን ጠየኩትኝ፣ ላይክ ውሸቱን ነው፣ አጭበርብሮ ነው፣ ዋሽቶይ ነው። ላይክ እኔ ሰው ስለምወድ ሰው ስለምቀበል ጓደኛ ስለምል ወንድሞች እህቶች ስለምል እኔ ላይ ነው የሚጫወቱብኝ ያልኩትኝ። ገባ ዜድ፣ እኔ ነው ወይ መጫ። ከዛ ለዲቦራ እንትን አልኳት፣ ና ዲቦራ ተመልከች፣ ምንም ክፉም ደግም አልልም፣ ምንም አልጽፍለትም ካልኩና ብሎ አረኩ ለምን እየተሰበሰበለትን ገንዘብ ጥቅም ላይ ካላዋለ ምንድን ነው ምንድን ነው ጥቅም፣ ያው ካሉ ወደ ጊፍት ብሰጣቸው ባሰጣቸው፣ እነሱ ጊፍት ስላልሰጠኝ ብሎ የሚቀየም ሰው ካለ ደደብ ናቸው። አይደለ ዜድ በችግር ላይ ሆኖ አደባባይ ችግር ላይ ነኝ ብሎ ደግሞ በዛ ላይ ደግሞ ጊፍት አልሰጠኝም ብሎ የሚናደድበት ሰው ካለ ሰው አይደለም አውሬ ነው ብዬ ነው የማስበው። ለእኔ መጣ አንድ አበባ እንድሰጠኝ አንፈልግም ታውቃለህ እኔ ባለፈው ዝም ብዬሽ እንትን ያውርዳ ለሌላው ሲያወርድ ምን አባቱ ብዬ ዝንብ የብስጭት ነው ያልኩ እንጂ እኔ አንድ አበባ እንድሰጠኝ አልፈልግ። ኩማ አንድ አበባ ለምን አንተ የተሰጠን ገንዘብ ለምን አስር ዶላር አትሆንም ለምን አንድ ሺህ ዶላር አትሆንም? ያችን ዶላር መጠቀም አለበት ብዬ ስላሰብኩኝ ነው። በቃ ይሄን ትክክል ነው። እንደ ጓደኛና እንደ ቤተሰብ ስለምታስበኝ ነው። የሰው ልጅ እንደዚያ እንደዚ ስሎኝ ባለፈው። ብዙ ጊዜ ማለት እኔ ለማንም እንደማላዳላ ታውቂያለሽ። ማዳላት ትሄን እና አሜቱ እንኳን ከሱ ጋር ቁጭ ብያ ማማት እንደማልች ታውቂያለሽ። እኔ አሜት አልወደውም የእውነት ነው የምልሽ። እና እኔ በማላውቀው ላይ በሌላ ነገር ብሎክ ያረግሽ መስሎኝ ነው። እኔ ብሎክ ለምን አረግሽን ብዬ ጠየኩሽ። ሁለተኛ ላይ ደግሞ በዛን ሰዓት ነው እኔ ስራ ላይ በጊዜ አላገኘሁም እና የተቸገርኩት በዛን ሰዓት ነው። አሁን ስራ አግኝቻለሁ፣ እግዚአብሔር ይመስገን፣ እየሰራ ነው አሁን የተሻለ አሪፍ ላይፍ እየኖርኩ ገባሽ። ብሩን ደግሞ እኔ በዛ ሰዓት ያስፈለገኝ በዛ ሰዓት የሚያስፈልገኝን ነገር አደረኩኝ እንጂ እኔ ወይ ደግሞ በጣም ብዙ ብር ተሰብስቦልኝ ሌላ ነገር አደረግበት ብር እንዳልተሰበሰበ እና ያ ሰው ደግሞ ገባሽ፣ እሱንም አምጥቼ ከነቀኑ አሳይለው። ያ እኔ ለዲቦራ መጀመሪያ ነው የነገርኳት እንዴ። አና ዩን ሰው ቤታ ምን እንደሆነ ታውቂያለሽ? ብሩን ደግሞ ብሩን ደግሞ ብሩን ደግሞ ይኸው አዳምጪኝ። አይ ደግሞ ምችለው ማለት ነው ለሁሉም ሰው በመለስ ደስ ይለኛል። ለምን እንደሆነ ታውቂያለሽ? ብዙ ጊዜ ከሶት የምትቀበይ ይበር ሰይብም አይሆንልሽ አይቀምጥልሽ። አይ ደግሞ እኮ እኮ ያልኩህ እኮ እሱን ነው መልሰህ አንተ ምን እንደረግ መልሰህ ገንዘብህን የምትረጫው ከሆነ ለምን እርዳታ ወጣክ? መልስ ገንዘቡን መልሰህ የምትሰጣቸው ከሆነ ለምን ወጣ፣ ለምን እንደወጣ ልንገርሽ። ሶሻል ሚዲያ ላይ ሰው ብዙ ሰው ያገኛላ፣ ሶሻል ሚዲያ ላይ ይቁኛላ። ብዙ ጊዜ ጊፍት ሰጥና ሰውንና ስረዳን የምታቂ የሆነ ሰው ስጠይቀኝ የሆነ ነገር ማድረግ እና ይሄንን ሁለት መቶ አራት መቶ ሰው ቁጭ ብሎ የሚያየኝ የሆነ ላይክ ትንሽ ብር ቢሰጠኝ እኔ ለምን አፍራለሁ? አፍሬ እንደዚህ ቁጭ ብዬ ያላፈርኩት እናትን እንደዚህ አርጉ የእናታችሁ እንትን እንደዚህ ይሁን እያልኩ እየተሳደብኩ እነሱን ብጠይቅ ለምን አፍራለሁ ብዬ ነው። ውጭ የጠየቁት በውስጥ በኩል እኮ በጣም ልጥ ጣፍታም የተባሉ ጓደኞች አሉ፣ ብጠይቃችሁ ሊሰጡኝ የሚችሉ ማለት ነው። ከዚህ በላይ ስም ሊሰጡኝ ይችላሉ። እኔ ደግሞ ለአወራሁት መቸማ ሊሸማቀቅበት ለምን ከዚህ በፊት ያረግኩት ለተሳደብኩት እራሱ ያልተሸማቀቅሁ እኔ ደግሞ አግዙኝ ብዬ ስለተናገርኩ ልሸማቀቅ አልችልም። ምንም አያሸማቅቀኝም። ማንም ደግሞ ላሸማቀኝ አልችልም። ለዛ እኔ ስለረዳሽኝ፣ ስለአገሽኝ ሰው ደግሞ እንድረዳኝ ስለአረግሽ በጣም ነው የማመሰግንሽ። አሁንም ማለት ነው ብሎክ አረግሽኝ አላረግሽኝም፣ እኔ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ግን የሚያዘጋጋን ነገር አይደለም። እኔ እንደ እህት አከብርሻለሁ። ተከባብርን ተከባብረን ሰላምታ ብንባባል አሪፍቶ ብዬ ነው ማስቦ እና የእግዚአብሔር ሰላምታ ነው ከኔ ጋር አንብሎክ አታደርግኝም እንደዚህ እንዳጋጣሚ ስንገና ቁማ አቤት ብንባባል አሪፍ ነው፣ ገባሽ? እኔ ከኔ ጋር ደግሞ እንደ ዱሮ ተመልሰሽ እንድትጫወችም ብትጫወች ውስጥሽ ፈቅዶች ብትጫወች ደስ ይለኛል። ግን ካልፈቀደልሽ ደግሞ አላስገድድሽም። ለምን ፍላጎትሽን ነው እየተከታተልሽ ያለ። እኔ ደግሞ ስሜትሽን ነው የምከተለው እንጂ ስሜትን እንድትከተይ አላስገድድሽም። ገባሽ? አከብርሻለሁ፣ እወድሻለሁ። ይህን ነው ለው የሚፈልገው፣ አሁንም ለወደፊትም ለነገም ማለት ነው። እኔ ሰው ሌላ ብዙ ነገር በኔ ስም ተሳድ በኔ ስም ስም ተሰጥቶሻል፣ ተሰድቤሻል፣ የሌለሽን ስም ከኩማ ጋር ተገናኝተሽ ተማግጠሻል፣ እንደዚህ እያሎች ምናምን ክብርሽን የሚያወሩ ብዙ ሰዎች አሉ። እሱን ደግሞ እነሱ ደግሞ ላይክ የሆነ ኮንፊደንስ የሌሉ ሰዎች ናቸው። ወጥቶ እንደዚህ ስለ አንቺ የሚያወሩ የሚችለው ላይክ አንቺን ያላዩ አሉባልታ የሚያወሩት ናቸው። በውስጣችሁ ላይፍ የሌላቸው ሰዎች ናቸው እንደዚህ ስለ ሰው ወጥቶ የሚያወሩት። እና ቦታ አስሻችሁ አትስጫችሁ

አንቺ ዝም በይ። ይኸውላችሁ፣ ልንገራችሁ። እኔ እኮ እየሰማሁሽ ነው። በራሴ አይደለም ጋይስ እየተቀየምኩት፣ ወይ ከሰው ወይ እዚህ አካባቢ። ኧረ ችግር የለውም። ከሰው ጋር ሄዶ ሰዎች ብዙ ጊዜ በምን ወሰዱት መሰላችሁ? ከሰው ጋር ሄዶ ነው። አይደለም እኔ እኔ እኔ ተጣልተን እኮ ንግስት ነች አለች እኮ በቃ። ሪከርድ ላይ ይቸዋል ያልሽ እንዳታነሽ ዜ ግን አንዲቷ ምናለች

ዲ በጣም ነው አመሰግንሽ። ቤታ እኮ እኔ ቤታ ማለት ነው ምንጊዜም አሁን ቤታ ሰድባኝ መጥፎ ስድብ ሰድባኝ። ነገ መብርሃን አንተ ሆንክ በአንደኛ ብሔራችን አይገናኝ ታውቀዋለህ ያለውን ጫና ላይ ላይ ታውቃለህ ያለውን ስድብ በደንብ ተንቀጣቃለህ ቲክቶክ ላይ የሚፈጠረውን ነገር